ሰላም በያላችሁበት ሁሉ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ዜናዎችን ይዘንላችሁ ቀርበናል። ከዜናዎች ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ ኢትዮጵያን የቆየ አብሮ የመኖር ሴቶችን በማጠናከር ለሰላም ሊሰሩ እንደሚገባ አሴታቸውን ለአሚኮ የሰጡ የጎንደር ከተማ የሃይማኖት አባቶች ተናገሩ። አማኞች ማህበራዊ ግኙነታቸውን ማጠናከር በመቻልና በፍቅር በጋራ መኖር እንደሚጠበቅባቸው መልእክት አስተላልፈዋል። አዲስ አለማየሁ ተጨማሪ አለው። ኢትዮጵያዊነት የብዛ ቋንቋ፣ ባህልና ሃይማኖት ሰበዝ ነው። ላይበጠስ የተገመደውን የአብሮነት ክራ ጥብቆ ለቀጣይ ትውልድ ማስተላለፍ ደግሞ ከአሁኑ ትውልድ የሚጠበቅ ተግባር መሆኑን የሃይማኖት አባቶች ሲናገሩ ይደመጣሉ። አህመዲን አብዱልቃድር የጎንደር ከተማ እስልምና ጉዳይ ምክር ቤት ዋና ጻፊ ናቸው። እሳቸው እንደሚሉት ኢትዮጵያውያን ልዩነታቸውን በማክበር አንድ የሚያደርጋቸውን የጋራ ሴቶች በመልካም መንገድ መጠቀም ይኖርባቸዋል። ለዜጎች ምቹ የሆነች የጋራ ሀገር ለመገንባት ያስችል ዘንድም ለዘመናት የቆዩ ባህሎች ማስቀጠል እንደሚገባ አንስተዋል። ኢትዮጵያዊነት የአብሮነት ሴቶቻችን በርካታ ናቸው። ከነዚህ ውስጥ ያው አብረን የምንኖረው በበዓል የምንተጋገዘው፣ አጠቃላይ በሰርግም በሀዘንም በሁሉም ማህበራዊ ኑሮ አብረን የምንኖረው የኢትዮጵያዊነት እሴታችን ለሀገር ያው ሰላም ግንባታ በጣም የጎላ አስተዋጽኦ አለው። ክፉን በክፉ መቃወም እንደማይገባ የሚናገሩት ደግሞ በጎንደር ከተማ በደብረ ጽጌ መጥምቀ መለኮት የቅዱስ ዮሐንስ የስብከተ ወንጌል ኃላፊና የብሉያትና የአዲሳት የቅኔ መምህር የሆኑት መምህር ገብረ ሚካኤል ኃይለ ማርያም ናቸው። ክፉን በክፉ አትቃወሙት ይላል ሮሜ 12 12 ላይ የተትቃወመ ወለ ኮይ ክፉን በክፉ በመልካም ነው እንጂ ለመረፈ ጸላይ ካብሎ ጠላት ቢራብ አብላው ይላል። ይህን እኮ የሚያደርግልኝ ስለፈራኝ ነው ብሎ የሚያስብ ከሆነ በእሳተ ጋን የሚፈረድበታል። ወንድሜ እኮ ይህን የሚያደርግልኝ ፍቅር ስለገባው ነው እኔ አጥፍቻለሁ ብሎ ተጸጽቶ ይቅርታ ጠይቆ ደግሞ በእሳተ መንፈስ ቅዱስ አይምሮ የታደሰ ይሆናል፣ በመንግስተ ሰማያት እየገባ ይሆናል። ፈጣሪ የአማኞችን ጸሎት እንዲሰማና ምሕረት እንዲያወርድ ይቅርታን ባል ማድረግ እንደሚገባ መምህር ገብረ ሚካኤል ያብራራሉ። ትትና ሳይኖረው መደማመጥ ሳይኖረው መከባበር ሳይኖር እግዚአብሔር ደስ አይሰኝም እና እግዚአብሔር ጸሎታችን እንዲሰማል፣ ይሄ የሚጾመው ጾም፣ የሚቀደሰው ቅዳሴ፣ የሚዘከረው ዝክር፣ አጠቃላይ የሚደረገው በሃይማኖታዊ አምልኮ የሚፈጸም ነገር ሁሉ እንዲሆን ይቅርታ መኖር አለበት። ይቅር መባባል በፍቅር መኖር ራራይ ማህበራዊ ህይወታችን ካልተጠናከረ የጋራ ሴቶችና አብሮነት ይሸረሸራሉ፣ የሚሉት የጎንደር ከተማ ኡላማ ምክር ቤት ሰብሳቢ ሼህ ኢብራሂም መሐመድ፣ የሃይማኖት አባቶች ሃይማኖታዊ ኃላፊነታቸውን ሊወጡ ይገባል ብለዋል። የሚያለያየ የሰው ልጅ አንደኛ ቋንቋ ሊሆን ይችላል ወይንም ሃይማኖት ሊሆን ይችላል። የሃይማኖት ጉዳይ አላህ ሱብሃነሁ ወተዓላ ያስቀምጠለት እያንዳንዱ የራሱ አለው እሱ የሚመረምርበት ጊዜ ይኖረዋል። እና እዚች ዓለም ላይ ግን እስካለን ድረስ ማንኛውም ሞአሸራ የሚባል ነገር አለ ማለትም፣ ማህበራዊ ኑሮ አብሮነት። ይሄ ነብያችንም ለ ላ ሰላም ታላቁ ነቢይ ሲያስተምሩት የነበረውና ወም እሳቸውን በተግባር ሲያስኬዱት የነበረው አብሮነትን ነው። ስለዚህ ሃይማኖት መሪ የሆነ ሰዎች ሁላችንም በየስራ ድርሻችን በአግባብ እንድንመራ አደራላለሁኝ። እሰላ ሌይም ረላ አስፈላጊውን ድጋፍ በማድረግ ተቋርጦ የቆየውን የአንገረብ ዙፋን አሸር ያስፓልት መንገድ ስራ ለማስጀመር እንደሚሰራ የማዕከላዊ ጎንደር ዞን መንገድ መምሪያ አስታወቀ። መምሪያው የመንገድ ስራዎችን ማስጀመር በሚችልበት ዙሪያ ከባለድርሻ አካላት ጋር በጎንደር ከተማ መክሯል። 71.5 ኪሎ ሜትር የሚሸፍነው የአስፓልት መንገድ በኢትዮጵያ መንገዶች አስተዳደር በ2010 በጀት ዓመት መጀመሩን የመምሪያው ኃላፊ ወይዘሮ አስነቀ ክብካብ ተናግረዋል። ውዬ የተባለ የቻይና የመንገድ ተቋራጭ ስራ ድርጅት 55 ኪሎ ሜትር የአስፓልት መንገድ ቢሰራም 16.5 ኪሎ ሜትር በተለያዩ ምክንያቶች ሳይሰራ መቆየቱን ጠቅሰዋል። በክልሉ በተፈጠረ የሰላም ችግር ምክንያት ንብረቱ እንደተዘረፈበት የተናገረው ተቋራጭ ድርጅቱ የተዘረፈው ንብረት እንዲመለስና የአካባቢ ሰላም እንዲረጋገጥም ጠይቋል። ለግንባታው የሚያስፈልጉ ግብዓቶችን ለማጓጓዝ በሚደረገው ጥረት ተገቢውን ግ ማስተላለፍ እንዲደረግለትም ድርጅቱ ጠይቋል። የመንገድ መምሪያ ኃላፊዋ ወይዘሮ አስንቃ ክብካብ የአካባቢው ማህበረሰብ የሰላም ባለቤት በማድረግ ንብረቶችን ተደራጅቶ እንዲጠብቅ ዝግጅት ተደርጓል ብለዋል። ለመንገዱ የሚያስፈልጉ ግብአቶችን በማጓጓዝ ሂደት ምቹ ሁኔታን በመፍጠር ለአስተዳደራዊ ችግሮች መፍትሄ በመስጠት መንገዱን ለማስጀመር እንደሚሰራም ተናግረዋል። መረጃው የማዕከላዊ ጎንደር ዞን መንግስት ኮሚኒኬሽን ነው። በምስራቅ አፍሪካ ደቡብ እስያ እና ደቡብ አሜሪካ ሀገራት የሚገኙ ዜጎችን የሚያጠቃው የካላዘር በሽታ በገዳይነቱ የሚታወቅ ነው። በምስራቅ አፍሪካ ጎንደር ዩኒቨርሲቲ እየተካሄደ የሚገኘው የካላዘር ምርምር ወደ ምዕራፍ ሁለት ደረጃ መሻገሩን በዩኒቨርሲቲው የካላዘር በሽታ ምርምርና ሕክምና ማዕከል አስታውቋል። ምርምሩ በስኬት ከተጠናቀቀ ሕክምናውን ለማዘመን ምቹ ሁኔታን ይፈጥራል ተብሏል። አገኘው አቦ ተጨማሪ አለው። የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር በ2030 ለህብረተሰብ ጤና ጠንቅ የሆኑትንና ትኩረት የተነፈጉ በሽታዎች በዋናነት ካላዛርን ለማጥፋት በትኩረት እየሰራ መሆኑን ይገልጻል። ለዚህ ደግሞ አዳዲስ ምርምሮችን ማካሄድና የተሻሻሉ የህክምና ዘዴዎችን መጠቀም ወሳኝ በመሆኑ ምስራቅ አፍሪካን የሚመለከተው የካላዛር ምርምር በኢትዮጵያ ጎንደር ዩኒቨርሲቲ እየተካሄደ ይገኛል። በዩኒቨርሲቲው የካላዛር ምርምር ማዕከል ኃላፊና ተመራማሪ ዶክተር መዝገቡ ገንዘቡ ይህ ምርምር የኤሌክሲ 408 ኢትዮጵያ ተብሎ በሁለተኛ ደረጃ ወይም ፌስ ቱ ክሊኒካል ሙከራ እየተካሄደ ይገኛል። ይህ ምርምር ያው በምስራቅ አፍሪካ ያለውን የካላዛር ህክምና ያለውን የሚመለከት እዚህ ነው የሚደረገው። ዳብሊችኦ በትልቅ ተስፋ የሚጠብቀው ምርምር ነው። የእነሱ ተወካዮችም ሳይቱን ጎብኝተውታል በየጊዜውም ያለውን ሁኔታ በዳብሊው ኤችኦ ዌብሳይትም ተለቋል። ከዚህ ቀደም በማዕከሉ በተካሄዱ ምርምሮች ለአንድ ወር ይሰጥ የነበረውን የህክምና ሂደት ወደ 17 ቀናት በማሳጠር ህክምናው በመርፌ እየተሰጠ መሆኑን ከማዕከሉ የተገኘው መረጃ ያመለክታል። አዲሱ የምርምር ሂደት ደግሞ በመርፌ የሚሰጠውን ህክምና በአፍ በሚዋጥ እንክብል መድኃኒት ለመቀየርና ና ለህሙማን ምቹ ህክምና ለመስጠት የሚካሄድ ምርምር መሆኑን በዩኒቨርሲቲው የኢሞኖሎጂ ና ሞለኪውላር ባዮሎጂ ትምህርት ክፍል መምህርና ተመራማሪ ሀና ዮሐንስና በምርምር ማዕከሉ የቤተ ሙከራ ኃላፊ መክብብ ካሳ ገልጸዋል። ግባችን ይሄኛውን እየሰራን ያለነው ምርምር ይህ ከተሳካ ለበሽተኞቻችን በጣም በቀላሉ መንገድ ሊታከሙበት የሚችል መንገድ ይፈጠራል ብለን እናስባለን። በዛ በምርመራ ምክንያት የሚመጡትን መቁሰል ተጓዳኝ ነገሮችን ይከላከሉላቸዋል። ብዙ ጊዜ ካላዛር የታመሙ ሰዎች በጣም የደማነስ ያጠቃቸዋል። ስለዚህ እነኛ የደማነስ ችግር ላለባቸው ደግሞ ያኛውን የሕክምና ምርመራ ማድረግ ራሱ ለህይወታቸውን ለሌላ በጣም አደገኛ ያደርገዋል። ስለዚህ እሱን እሱን ነገሮችን መከላከል እንችላለን ማለት ነው መርፌው የበለጠ ለሌላ ህመም ነው የሚዳርጋቸው ከባድ ነው የሚሆነው እና መድኃኒቱን ተከታትሎ ለመጨረስ ይቸገራሉ አንዳንዴ ወጥተው ሁሉ ሊጠፉባቸው ይችላል ስለዚህ ምንድን ነው እየታሰበ ያለው ወደ ሚዋጥ ወደ ታብሌት ለመቀየር የሚደረግ ጥናት አለ። ወደ ምዕራፍ ሁለት ክሊኒካል ደረጃ የተሸጋገረው ምርምሩ ሶስተኛው ምዕራፍ በስኬት ከተጠናቀቀ ከባድ ህመምና ስቃይ ያለውን ከደመ ቅኔና ከጣፊያ ላይ የሚወሰደውን ናሙና ለማስቀረትና ሕክምናውን ለማዘመን ያስችላል ብለዋል፣ ዶክተር መዝገቡ በስኬት የተጠናቀቀ ከሆነ እስካሁን ያለውን ሕክምና የሚቀይር ይሆናል ማለት ነው። እስካሁን ያሉት መድኃኒቶች አንደኛ የጎንዮሽ ጉዳታቸው ከፍ ያለ ነው፣ ሁለተኛ መድኃኒቶቹም በቀላሉ የሚገኙ አይደሉም። ታካሚዎች ሆስፒታል ሆነው መውሰድ ይጠበቅባቸዋል። መድኃኒቶች የሚያደርሷቸውን ጉዳቶች በላቦራቶሪ በየጊዜው ቼክ መደረግ ይኖርበታል። ይህን ሁሉ ሊያስቀር ይችላል። ከ700 እስከ 1 ሚሊዮን ሰዎች በበሽታው እንደሚጠቁ እንደ አውሮፓውያን አቆጣጠር በ2023 የወጣው የዓለም ጤና ድርጅት መረጃ ያመለክታል። በበሽታው የተያዙ ሰዎች ፈጥነው ወደ ህክምና ተቋም መምጣት ካልቻሉም በሽታው 95 በመቶ ህሙማንን ለሞት እንደሚዳርግም ተመላክቷል። ተገቢው ህክምና ከተደረገላቸው በኋላ የታዘዘላቸው መድኃኒት በሆስፒታሉ ለማግኘት እንደተቸገሩ በጎንደር ከተማ የአየር አጠቃላይ ሆስፒታል ተገልጋዮች ተናገሩ። በሰላም ጦት ምክንያት ችግሩ መከሰቱን የገለጸው ሆስፒታሉ የመድኃኒት አቅርቦት ለማሟላት እየሰራ መሆኑ ተገልጿል። ያየ ፈንቴ ተጨማሪ አለው። ወይዘሮ ይዝና ታምራት በነርቭ ህመም የተጠቃ ባለቤታቸውን ለማሳከም በጎንደር ከተማ ሀይራ አጠቃላይ ሆስፒታል ላይ ሲገለገሉን ያገኘ ናቸው። ባለቤታቸውን ለማሳከም ወደ ጤና ተቋማት በሚያቀኑበት ጊዜ በሰላም እጦት ምክንያት የመድኃኒት እጥረት በመኖሩ በግላቸው ባህር ዳር ድረስ መድኃኒትን ለማስመጣት ተገደው እንደነበር ያነሱት ወይዘሮ ይዝና አሁን ላይ በሀይራ አጠቃላይ ሆስፒታል እየተገለገሉ መሆኑን ገልጿል። የነርቭ በሽታ አለበት፣ አቋርጧል። ሆን ከኔናው እንደገና፣ ጤ ደግሞ አለበት ከኔና፣ አቅራቦት የለም የመድኃኒት አቅራቦት የለም በግልም ማልን ተባህር ዳር ድረስ አስመጥቸው ነበር። ያቋርጠው ነበር የለም። ሀገር ሰላም ካልሆነ ታዲያ እንዴት ይመጣል? መንገድ ላይ ከቀረ በምድ ይምጣል። ስለዚህ ችግሩ በጣም አደጋ ላይ ነው። አሁን ነርቭ በሽታ አቋርጦ ምን ደረጃ ላይ እንደሚደርስ ከባሩ መጸለያ ብቻ ነው። መንገድ እንዲከፈት ሰው እንዲራራ ብቻ ነው። እንደ ወይዘሮ ይዝና ሁሉ የግርመማ አጋጥሟቸው ህክምና ሲከታተሉ ያገኘ ናቸው። አቶ ፈቃዱ ደርሶ የሆስፒታሉ አገልግሎት አሰጣጥ ተገቢ መሆኑን አንስተው የመድኃኒት አቅርቦት እጥረት መኖሩን ገልጸዋል። ህክምናው ያው ይቀጥልበት በጣም አሪፍ ነው፣ ጥሩ ነው ህክምናው፣ እንክብካቤው ማንኛውም ሰው በደንብ የሚንከባከቡ መድኃኒት ጥረት አለ መድኃኒት ውጭ ነው የገዛሁኝ። የውጭ ጉዞ ነው የሚባል የመድኃኒት ያው እጥረት አለ። የአይር አጠቃላይ ሆስፒታል በቅርብ ዓመታት ወደ ስራ መግባቱን ያነሱት የሆስፒታሉ ሜዲካል ዳይሬክተር ዶክተር ሳሙኤል አጥቃቸው ሆስፒታሉ በወር ከ30 ሺህ በላይ ለሚሆኑ የህብረተሰብ ክፍሎች አገልግሎት እንደሚሰጥ ተናግረዋል። በቀን ከ4500 በላይ በሽተኞች የተገለገሉ ይገኛል። በወር 30ና 40 ሺህ ሰው እየታየን የሚገኙ እና የፈጭተኛ ፍሰት ጨምሯል እንደ ጀማሪ ሆስፒታልነት ትልቅ ሆስፒታል ነው። ያው ብዙ የሚቀሩ ነገሮች አሉ። ሆስፒታሉ ማስተዋወቅ፣ ለማህበረሰቡ ማስተዋወቅ፣ ወደ ሪፈራል ሆስፒታል የሚሄዱት እነዚህ መቀነስ፣ ሌሎች ሌሎች ነገሮች መንሰራቸው ነገሮች እንዳሉ ሆኖ ግን ከአደራደር እየጨመረ ነው የመጣው። በሆስፒታሉ አስጌ መድኃኒት አቅርቦት ችግር ባይኖርም በቂ መድኃኒት አቅርቦት እንዲኖር እየተሰራ መሆኑን ሜዲካል ዳይሬክተሩ ገልጸዋል። የሰላም ጦጡ ሆስፒታሉ ላይ ወይም ደግሞ ታካሚዎች ላይ ተጽዕኖ አምጥቷል ብዬ አስባለሁ። ምክንያቱም ተንቀሳቀሰ መድኃኒት መግዛት ካልቻለ ታካሚዎች ላይ ነው ኢፌክት የሚሆነው ማለት ነው። የመድኃኒት እጥረት አለ። እነዚህ እጥረት ደግሞ ወደ ውጭ በሚባሉበት ጊዜ ከፍተኛ ዋጋ እየገዙ እንደሆነ ይታወቃል። እንደ ሀገራዊ የመጣ ቻለንጅ ነው። ሚያን ያክል የከበድ የገነን እጥረት የለብን ከሌሎች ሆስፒታሎች አንጻር ማለት ነው። በራሳችን ነው ምንገዛው። በራሳችን በመግዛት እስከ አዲስ አበባ ድረስ መድኃኒቶችን እየገዛን እንገኛለን። የሆስፒታሉን አገልግሎት አሰጣጥ በማዘመን ለሕብረተሰቡ ቀልጣፋ አገልግሎት ለመስጠት እንደሚሰራም ተጠቁሟል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎች በተከታተላችኋቸው መንገድ ተጠናቀዋል። ከዜናዎች ጋር ዳኒኤል ወርቅ አብሬያችሁ ቆየሁ። ሰላም።